የኢትዮጵያ ኦርቶዶክስ ቤተ ለኢትዮጵያ ነብስናት እንዳሉኝ ደግሞ ኢትዮጵያ እኮ አሁን የዘረዘሯት አይነት እንዲህ ነበረች። ጾም የሚታደርባት ሀገር አልነበረችም። ቤት መከራየት አልነበረም። ቤት የሌለው ኢትዮጵያ ወይም አልነበረም እያሉ፣ በፊት እቃ ውጭ አድሮ አይሰረቅም፣ አሁን ቤት ተሰብሮ እያሉ የጠቀሱልኝ አይነች ኢትዮጵያ ጊዜውን ስዋጅታለች ወይ? አሁን ቤተክርስቲያን ለኦርቶዶክስ ቤተክርስቲያን ለኢትዮጵያ ነብስ ከሆነች ነብስነቷ ጊዜውን ዋጅቷል ዘምኗን ወላይ፣ ኢትዮጵያስ በቀደመው ጊዜ ብቻ በድሮ በሬ እያረሱ መኖርስ አይሆንም ወይ ነው። በጣም ጥሩ ነው። አሁን ልሰራ በምታስብበት ሰዓት አደለ፣ እንደ የተፈጠረበት ቀድሞ እየሰራች መጣች። መካከል ላይ ምን የሚል ሃይማኖት አደንዛዥ ዕፅ ነው ቤተክርስቲያን፣ እናት አገርን የገደለች የምናሳድጋችሁ እሷን ስታጠፉ ነው ተባለ። አር አልጠፋ ብላ ነው እንጂ እኮ እንደጠፋ የተበረደበት እኮ ናት ቤተክርስቲያን የምትኖረው እኮ እንዲሁ ስለማጠፋ በቃሉ ስለምትሰና ነው እንጂ እኮ እንደ ሀገር እኮ እንድትኖር አይፈለግም። ይሄን ስንል ግን አድራጊዎችም ስለሚያውቁት ስለሚያውቁት ማለት ነው እንጂ እንድትኖር አይፈለግም። በተለያዩ ሰነዶች ሁሉ እሷ ናት የምትወቀስ፣ በተለያዩ ቻናሎች ሁሉ የምትወቀስ ናት። ለሰው ክብር በሰጠች ሀገር፣ ባሳደገች ነፃነትን ባወረሰች ያው ባጎረስኩ ተነከስኩ የሚለው በእሷ ላይ እንደደረሰባት ዜስቴስ ክሊ አንሳሰኮና ሁ ላይ በመዞረኛው ዳዊት ላይ ስለ ክርስቶስ የተነገረ ትንቢት አለ። እሱ ላይ ተረጃ የሚፈጸ ማለት ምግብን የሚበላው እሱ ተረከዙን በእኔ ላይ አነሳ እንደተባለ። ስለዚህ የህይወት ምግብን የምትሰጡ ቤተክርስቲያን አሁን በብዙ ጠላት ተከባ ትገኛለች። ስለዚህ አሁን መዘመንና ዘመኑን ዋሽታ ለማስተዋወቅ ሀገርን ለማሳደግማ እድሉ የላትም። አሁን የለም ተቆለመመ። ያኔ መሪዎችን የምትገሰጹበት ዘመን አለፈ። ያኔ አመራሮችን እንዲህ ነው እንዲህ ነው ብላ ስለ ተጠሪነታቸው ለእግዚአብሔር እንደሆነ የምታሳውቅበት ዘመን እኳ አለፈ ይለ ስለዚህ ያ በሌለበት አሁን ምን ልትል ትችላለች? ራሷንም እንኳን ለመቋቋም ከባድ ሁኔታ ላይናት ማለት ነው። ቀድሞ እኮ አይደለም በሀገር ውስጥ የሚያጠፉትን ይቅርና ከውጭ መጥተው እንኳ የሚያጠፉትን ሰዎች ገስጸው ነፍሳቸውን ለሞት የሰጡ ሰዎች እንደ አቡነ ጴጥሮስ የመሰሉትን እኮ ነው ያገኘ አገር እኮ አስከብረዋል። በዛ ነው። ስለዚህ ይህን እድል የምታገኝበት አይደለም። ከሀምሳ ከስልሳ ዓመታት በፊት ነበር ጥሩ ይጠራል። ለመስራት እንኳ ስችሉ አቅም ይነበራል። ከዛ በኋላ ወደ ዋናው ሀያ አንደኛው ክፍለ ዘመን ላይ ያለውን ሁኔታ ዋጅታ ለመስራት